ሰላም ካቶሊክ ቴሌቪዥን ተመልካቾቻችን፣ እንዴት ከረማችሁ? በዛሬው ልዩ ፕሮግራማችን የቅዱስ አንጦንዮስ ዓመታዊ ክብረ በዓል ልዩ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። ስራዎችላይ ክርስቶስን ሰበ እንዴታደለሃ

የአውሮፓውያን አቆጣጠር በ1195 በፖርቹጋል ዋና ከተማ በሊዝበን ተወለደ። የአንጦኒዎስ አባት በዘመኑ በፖርቹጋል መንግስት የታወቀ መኮንን ነበር። አንጦኒዎስ ፈርናንድ የተባለ የክርስትና ስም ያለው ሲሆን ዕድሜው ለትምህርት ሲደርስ ሊዝበን በሚገኘው ካቴድራል ትምህርት ቤት ገባ። በሚያሳየው ትጋትና መልካም አርአያ እጅግ የተወደደና የተመሰገነ ነበር። ቅዱስ አንጦኒዎስ ጌታን ለማገልገል በነበረው ከፍተኛ ፍላጎት በመጀመሪያ በቅዱስ አውግስጢኖስ ገዳም ገባ። ቀጥሎም በቅዱስ ፍራንቺስኮስ ገዳም በመግባት ምስጢረ ክህነትን ተቀበለ። እንደ ዛሬው ክርስትና ባልተስፋፋበት ዘመን አንጦንዮስ በድፍረትና በአደባባይ ቅዱስ ወንጌልን ያስተምር ነበር። አንጦንዮስ የጠፋን አስገኝ፣ የታመመን ፈዋሽ፣ ከክፉ ሁሉ የሚጠብቅ በካቶሊካዊት ቤተ ክርስቲያን ታላቅ ቅዱስ ነው። ቅዱስ አንጦኒዎስ እጅግ ተወዳጅ ቅዱስ በመሆኑ በዓለም ላይ በስሙ የሚጠሩ 68 ከተሞች ይገኛሉ። በወንጌል አገልግሎቱ የሚታወቀው ቅዱስ አንጦኒዎስ ሄድሮፕሲ የተባለ በሽታ ያሰቃየው ነበር። በሽታው ከጊዜ ወደ ጊዜ እየጠናበት በመሄዱ ከነበረበት የሥራ ኃላፊነት ተገልሎ ቬርና በሚባል ስፍራ ሆኖ በጸሎት ተወስኖ እንደኖረ ይነገራል። የእምድብር ቅዱስ አንጦንዮስ ምእምናን የቅርብ ጊዜ ትዝታ አላቸው። በእምድብር ቅዱስ አንጦንዮስ አቶ ባዲየ ወይም በቅጽል ስማቸው ቅድስትዬ የተባሉ አባት ወደ ቤታቸው አምሽተው ሲመለሱ በቤተ ክርስቲያን በኩል አልፈው ቅዱስ አንጦንዮስን ተሳልመው ከቤተ ክርስቲያን ማዶ ጫካንና የመቃብር ስፍራን አልፎ ወደ ሰፈር ሲደርሱ በታላቅ ድምፅ ወደ ደብሩ ዞረው በጉራግኛ አንጦ ገባሁም፣ ግባ ቅዱሱን በቁልምጫ አንጦ ደርሻለው ግባ ሲሉ በአስፈሪው መንገድ ሁሉ እየጠበቃቸው እንደነበር ሲደርሱም ዓይኑን ከእርሳቸው እንዳላነሳ በማመን ነበር። የቅዱስ አንጦንዮስ ዓመታዊ ክብረ በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን ዘንድ በሐረር ሀገረ ስብከት፣ በሆሳና ሀገረ ስብከት እንዲሁም በአዲስ አበባ በአዲግራትና በእምድብር ይከበራል። የዘንድሮው የቅዱስ አንጦንዮስ ዓመታዊ ክብረ በዓል ልዩ የሚያደርገው በእምድብር ሀገረ ስብከት የወንጌል ስርጭት አገልግሎት የተጀመረበት አንድ መቶኛ ዓመት መከበሩ ነው። ከበዓሉ ዋዜማ ጀምሮ ከተለያዩ ቁምስናዎችና ሀገረ ስብከቶች ይመጣሉ። መነሻቸውንም በእምድብር ሀገረ ስብከት በወልቂጤ ቅዱስ ሚካኤል በማድረግ የንግደት ወይም የእግር ጉዞ ያደርጋሉ። በጉዞውም ነጋዲያኑ የመቁጸሪያ ጸሎት ዝማሬ፣ እንዲሁም ጧፍ የማብራት መርሃ ግብር ያደርጋሉ። በጣም ደስ የሚል እና ሁሉም ሰው በቻለው አቅም መጥቶ እንዲካፈል ደስ ይለኛል፣ ጋብዘዋለሁ ማለት ነው። እኔ ለመጀመሪያ ዓመት ነው የመጣሁት። በጣም ደስተኛ ነኝ። በጣም ደስ የሚል ስሜት ነበረ እና ደስ የሚል ጉዞ ነበረ እና ከተሳካልኝ ካልተሳካልኝ ተብሎ አይደለም፣ ይሆንልኛልም፣ ካልሆነም ደግሞ ለቀጣይ ይሆናል ተብሎ ነው በተስፋ ነው እና በጣም ደስ ይላል። ሁሉም ሰው እንደኔ መጥቶ ተሳትፎ ቢያይና የአንጦንዮስ ምልጃ ቢያይና ቢያውቅ የአንጦንዮስ ፍቅር ለማመድ ላለሁ ይሄ የመጀመሪያ ስሳተፍ እኔ ለመጀመሪያ ጊዜ ነው። በጣም ልዩ ስሜት አለው። ሰው ሁሉ ከመንገዱ በመቁጠሪያ ጸሎት፣ በመዝሙር፣ በተለያዩ ፕሮግራሞች በጣም ደስ በሚል መንገድ እስከዚህ ደርሰናል። ለመጀመሪያ ጊዜ ነው የተሳተፍኩትኝ። በጣም ደስ ይኛል። በጣም ደስ ይላል። ብዙ ተአምራት እንደሚያደርግ ሰማለሁ፣ ምስክርነትም አያለሁ። ደስ ብሎኛል። በጣም ደስ ይላል። ካቶሊክ ለክነቴ በጣም ደስ የሚለኝ ነገር ሁሌም ነው። ካቶሊክ ቤተክርስቲያን እዚህ ቅዱስ አንጦንዮስ እስከዛሬ ድረስ ሦስት አመት አራት አመት አከል ሄጃለሁ በእግሬ ከወልቂጤ ጀምሬ ማለት ነው። ስለሆነ ደስ ይለኛል። ሃይማኖቴ በጣም ደስ ይለኛል። ሃይማኖቴ ደግሞ ጨዋ ነው፣ በጣም እወደዋለሁ። ብዙ ነገር ሰርቶልኛል ብዙ ነገር ሰጥቶኛል። ብዙ ነገር አድርጎልኛል። አምንበታለሁ። እኮራበታለሁ። አባቴ ነው። አንግሽ ይሄዳል። በዋዜማው የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ፣ የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳኑ ክርስቶስ፣ የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስና ና የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ፣ ካህናት፣ ደናግላን፣ ወጣት መዘምራንና ምእምናን ተገኝተዋል። በእለቱም ጧፍ በማብራት ስነ ስርዓት የተደረገ ውደት፣ ዝማሬ፣ አስተምህሮና የቅዱስ ቁርባን ስግደት ተካሂዷል።

የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳኑ ክርስቶስ አስተምህሮ አድርገው በአስተምህሯቸውም ዛሬያችንን በቅድስና እንኖረው በማለት መልእክታቸውን ያስተላለፉ ሲሆን በእግዚአብሔር ስራ እንቅልፍ ማጣት እግዚአብሔር ታማኝ አገልጋይ መሆኑን ማረጋገጫ ነው በማለት መልእክታቸውን አስተላልፈዋል። ዛሬ ሁላችን ለቅዱስ አንጦንዮስ በዓል እዚህ ስትመጡ በምታደረጉት ሁሉ በቅድስና የምትሰሩት የተቀበላችሁትን ጸጋ በከንቱ አታስቀሩ የተባለው በዚች ሰዓት ነው። አሁን በዚህ ሰዓት በቅድስና ዛሬ ማታ ወደ መኝታም ስንሄድ ወደ ነፍትም ስንሄድ ሁሉ ነገር በቅድስና። ሐዋርያው ጳውሎስ በጣም ከሚያስደስትኝ አባባሉ ስለ አገልግሎቱ ሲናገር ደስ የሚል ቃል አለው። አገልግሎታችን እንዳይነቀፍ በምንም ነገር ለማንም ሰው መሰናክል አንመንስ መሰናከያ አንሆንም ይልቁንም መከራችንና፣ ችግራችን፣ ጭንቀታችንንም እየታገስን የእግዚአብሔር አገልጋዮች መሆናችንን እናረጋግጣለን ይላል። እንዴት ነው ያረጋገጠው? ብዙ ነገር ዘርዝሯል። ከብዙዎቹ አንዱ ሁል ጊዜ ስለሚነካኝ በስራ በመድከም እንቅልፍ በማጣት ብሎ ይናገራል። እንቅልፍ ማጣት በስራ ብዛት በእግዚአብሔር ስራ ብዛት እንቅልፍ ማጣስ ለካስ የእግዚአብሔር አገልጋይ መሆኑን ማረጋገጫ ነው ማለት ነው። ሰኔ ስምንት ቀን 2017 ዓ.ም የቅዱስ አንጦንዮስ በዓል በታላቅ መንፈሳዊ ድምቀት ተከብሮ ውሏል። በስማም ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ብፁዕ አቡነ ሉቃስ መስዋዕተ ቅዳሴውን አሳርገው የዕለቱንም ቃለ እግዚአብሔር አሰምተዋል። ብፁዕነታቸው በመልእክታቸው ዕብራውያን ምዕራፍ 13 ቁጥር 7 ወንጌልን ያስተማሯችሁን አባቶቻችሁን አትርሷቸው፣ ፈለጋቸውን ተከተሉ፣ እምነታቸውንም ያዙ የሚለውን የእግዚአብሔር ቃል በመጥቀስ ዛሬ በቅዱስ አንጦንዮስ በዓል ዕለት በጉራጌ ምድር ወንጌል ከተሰበከ አንድ መቶኛ ዓመትም እያከበርን እንገኛለን። ይህም በዓል ስናከብር ዓመታትን ለመቁጠር ብቻ ሳይሆን ቀደምት አባቶቻችንን እንድናስታውሳቸው ነው። ቅዱስ አንጦንዮስን ስናከብርም በበረከት ነው። ሁሉም ሰው የቅዱስ አንጦንዮስን በረከት ይፈልጋል። እርሱ የክርስቶስን ቃል ተናገረ የእግዚአብሔርን ተአምራት የፈጸመ እርሱ የክርስቶስን ቃል የተናገረ የእግዚአብሔርን ተአምራት የፈጸመ እግዚአብሔር በሰዎች ሕይወት እንዲሰማራ የሚያማልድ ልቡም በእግዚአብሔር ፍቅር የተቃጠለ ታላቅ ቅዱስ ነው በማለት መልእክታቸውን አስተላልፈዋል። ቅዱስ አንጦንዮስ የህዝብ ቅዱስ ነው የሚባለው፣ በቤተ ክርስቲያናችን በመላው ዓለም ባሉ በስሙ በተጠሩ ታቦቶች፣ በየትኛውም የዓለም ጫፍ ሂዱ፣ የቅዱስ አንጦንዮስ ክብር በታላቅነት መንፈሳዊ ሥነ ሥርዓት ይከበራል። በብዙ አገሮች ሄደን አይተናል። ብዙዎቻችን ቅዱስ አንጦንዮስ የህዝብ ቅዱስ ስለሆነ ብዙዎች ካቶሊካውያን ብቻ ሳይሆኑ ዛሬ በእርግጠኝነት ነግራችኋለሁ፣ እዚህ ቦታ ላይ የተገኙት ካቶሊካውያን ብቻ አይደሉም። ኦርቶዶክሳውያን አሉ፣ ወንጌላውያን አሉ፣ ሙስሊሞች አሉ። የቅዱስ አንጦንዮስ በረከት ብዙዎቹ ይፈልጉታል፣ ብዙዎቹ ይመኙታል፣ ብዙዎችም ተባርከውበታል። ሁለተኛው ቅዱስ አንጦንዮስ የሚታወቅበት የእግዚአብሔር ቃል ነጋሪ ነው። የእግዚአብሔር ቃል በጥማት በልብ በሙላት ለህዝብ የሰበከ በጥልቀት የኖረ በጥልቀት የተማረ በጥልቀትም ያስተማረ አስተምሮም ብዙዎችን የእግዚአብሔር መንግሥት እንዲወርሱ ያስቻለ ስለሆነ ለእኛም የወንጌል ሰባኪነት ትምህርት የወንጌል ሰባኪነት ጥማት በመካከላችን እንዲያድር የሚያስተምረን ነው። ቅዱስ አንጦንዮስ የመናፍቃን መዶሻ ተብሎ ይታወቃል። ከመንገድ የወጡት የተሳሳቱት፣ ያልሆነ እውነት የያዙትን አስተምሮ መክሮ በፍቅር አባብሎ ወደ ቤተ ክርስቲያን ይመልስ የነበረ ታላቅ ቅዱስ ነው። ዛሬ በመሃከላችን ብዙዎች ካቶሊካውያን የነበሩ ካቶሊክን የሚነቅፉ ወንድሞችና እህቶች አሉን። እነሱ ለቅዱስ እንጦኒዮስ በፍቅር እየመከርን እያረምን ወደ ቤታቸው እንዲመለሱ ልናስተምር ቅዱስ እንጦኒዮስ ምሳሌ ይሆነናል። ክብረ በዓሉም በዝማሬ፣ በጸሎት፣ በያሬዳዊ ዝማሬና በዑደት ተጠናቋል። በዕለቱም የተገኙ የበዓሉ ታዳሚያን እንዲህ ሲሉ መልእክታቸውን አስተላልፈዋል። እሺ፣ ቅዱስ አንጦንዮስ በተለይም የምናውቀው የጠፋን ነገር የሚያስገኝልን አባት ነው፣ ረዳታችንም ነው። ቅዱስ አንጦንዮስ መምጣት ከጀመርን በጣም ረዥም ጊዜ ሆኖናል። በልጅነቴ ነው ማስታውሰው። ከልጅነታችን ጀምሮ ምትናል ብዙ ነገር ለምነን ጠይቀን፣ በቅዱስ አንጦንዮስ ያጠናው ነገር የለም። ሁሌም በምስጋና ነው የምንመለሰው። ቅዱስ አንጦንዮስ ሳስበው በጣም ደስ ይለኛል። ብዙ ነገርም አድርጎልኛል። በትምህርት ጎበዝ እንድሆን ጸሎት አድርጌ ስወጣ በጣም በሱ ያልሆነልኝ ነገር የለም። የመዝሙር ዝግጅታችን ከወር በፊት ነው የጀመር ነው። እና ደስ የሚል የመዝሙር ዝግጅት ነበረ። ያው ብዙ ሰው የሚመጣ በመሆኑ ብዙ ዝግጅት ያስፈልገናል እና ብዙ ዝግጅት አድርገን ነው ለዛሬ ቀን የደረስ ነው። እና ደስ ይላል ሁሉም ካቶሊክ። እኔ ቅዱስ አንጦንዮስን በማስብበት ጊዜ ውስጤ ደስታ ይሰማዋል። ታምረኛነቱ አማላጅነቱ ሁሉም ሰው የሚያውቀው ነው። ለመላው ኢትዮጵያውያን በሙሉ ለቅዱስ አንጦንዮስ በዓል እንኳን በሰላም አደረሳችሁ። የቅዱስ አንጦንዮስ ሰላችንም የቅዱስ አንጦንዮስ በረከት ይብዛልን። እንኳን አደረሳችሁ። ለመላው የካቶሊክ እምነት ተከታዮች ሀገር ውስጥም ውጭም ላሉት እንኳን ለቅዱስ አንጦንዮስ ታምረኛው በዓል በሰላም አደረሰን። እንኳን አብሮ አደረሰን። ውድ ተመልካቾቻችን በኢትዮጵያ ካቶሊካዊት ቤተ ክርስቲያን በምድብር ሀገረ ስብከት ተገኝተን ያቀረብንላችሁ የቅዱስ አንጦንዮስ ዓመታዊ ክብረ በዓል ልዩ ፕሮግራም ይህንን ይመስል ነበር። የተአምረኛው የቅዱስ አንጦንዮስ አማላጅነት ከሁላችን ጋር ይሁን። ሰላም።